በቃ እየጠባበኩኝ ቆይቼ እየጸለይኩ ቆይቼ ነው ዛሬ ን ላይቭ የከፈትኩት። እንግዲህ እየተዘጋጃችሁ ሰዎች ደግሞ ባይብል ከኔ ጋር ታወጡና አብረን እናነባለን። በዚህ ቃል ላይ ማለት ከመናገሬ በፊት ቃሉን ከማንበብ በፊት ምናልባት አስራ ዘጠኝ ዘጠናዎቹ ይመስለኛል። እና አሁን አሜሪካ ሀገር የሄደ ከእስልምና ወደ ጌታ የመጣ አንድ ወንድም ነበር መርካቶ ይሰራል እና የእሱ ጓደኛው ደግሞ ለእኔ በጣም የቅርብ ሰው ነበር። በጣም የቅርብ ሰው ስለነበረ ከእሱ ጋር አብረን ወደዚህ አሁን ወደ አልኳችሁ ወንድማችን ጋር ስንሄድ ሁሌ በጣም ዲቮትድ ነው። በጣም በጣም በጣም በጣም በጸሎት ቃሉን በማጥናት ወንጌል በመመስከር በማገልገል በጣም ዲቮትድ የሆነ ወንድም ነበር እና ይህንን ቃል እሱ ነበር ያካፈለኝና እና አብሮኝ ከሄድኩት ወንድሜ ጋር ይህን ቃል አካፈለን እና ከዛ በኋላ ልቤ ላይ በጣም ነው የተቀመጠው እና ሁሌ ይህን ቃል አስባለሁ እና፣ ምን ይላል? መዝሙረ ዳዊት መቶ ሰላሳ አንደኛው መዝሙር እንደዚህ ይላል። የማዕረግ መዝሙር ይላል ከላይ በጣም ሰፊ ሀሳብ ስለሆነ በሱ ላይ አልናገርም፣ ግን ቁጥሮቹ ላይ ብቻ ፎከስ አድርጌ እናገራለሁ። የማዕረግ መዝሙር ይልና እንደዚህ ይላል አቤቱ ልቤ አይታበይብኝ ይላል። አቤቱ ልቤ አይታበይብኝ፣ አይኖቼም ከፍ ከፍ አይበሉብኝ። ከትልልቆች ጋር፣ ከኔም ይበልጥ ከከበሩ ጋር አልሄድኩም። ነፍሴን አሳረፍኳት የእናቱንም ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት። ከዛሬ ጀምሮ እስከ ዘላለም ድረስ እስራኤል በእግዚአብሔር ይታመን ይላል። ሶስት ቁጥሮች ያሉት መዝሙር ነው። መቶ 31ኛው መዝሙር ከላይ የማዕረግ መዝሙር የሚላለው ሁላችሁም እንደምታውቁ ከመዝሙረ ዳዊት መቶ 20 ጀምሮ እስከ መቶ 34 ድረስ ያለው በተከታታይ የማዕረግ መዝሙር በመባል ይታወቃል። የማዕረግ መዝሙር ከመዝሙሮች ሁሉ የሚበልጥ መዝሙር ማለት ነው። ለምንድን ነው እንደዚህ የተባለበት ምክንያት? አንደኛ፣ ካህናቶች ብቻ ናቸው የሚዘምሩት። ሁለተኛው፣ የሚዘመርበት ስፍራ ቤተመቅደስ አደባባይ ላይ ነው። ሶስተኛ፣ ሀገራዊ በሆኑ ጉዳዮች እግዚአብሔርን የሚፈሩ እግዚአብሔርን የሚያገለግሉ ዘማሪያን አብረው በአንድ ልብና በአንድ ሀሳብ የሚዘምሩት መዝሙር ነው። ስለዚህ ይሄ መዝሙር የማዕረግ መዝሙር በመባል ይታወቃል እና በዚህ መዝሙር መዝሙረኛው ማን እንደሆነ አይታወቅም፣ ግን እንደዚህ ይላል። አቤቱ ልቤ አይታበይብኝ ይላል። ልቤ አይታበይብኝ። እንደዚህ አይነት ቃል አለ ወይ ብዬ ነው እኔ የዛኔ የሰማሁት በጣም ነው ልቤን ይነካኝ። አቤቱ ልቤ አይታበይብኝ ይላል። መጽሐፍ ቅዱሳችን በምሳሌ መጽሐፍ ላይ እንደዚህ ብሎ ይናገራል። መንፈሱን የሚገዛ ሰው ከተማን ከሚገዛ ሰው ይበልጣል ይላል። መንፈሱን የሚገዛ ሰው ከተማን ከሚገዛ ሰው ይበልጣል ይላል። ከተማን መግዛት በጣም ከባድ ስራ ነው። ከተማን ማስተዳደር በጣም ከባድ እንኳን ከተማን አይደለም ቤተሰብን ማስተዳደር በጣም ከባድ ስራ ነው። ግን ከነዚህ ከሁለቱ ከተማንም ቤተሰብን ከማስተዳደር የሚበልጠውና የሚከብደው መንፈሱን መግዛት ነው፣ ማለት ራስን መግዛት። ብዙ ሰዎች ራሳቸውን መግዛት አቅቷቸው ለተለያየ ነገር አልፈው ተሰጥተዋል። በጣም ብዙ ሰዎች እስፔሻሊ የእግዚአብሔር ቃል ያለባቸው የእግዚአብሔር መንፈስ ያለባቸው የእግዚአብሔር ጸጋ ያለባቸው የእግዚአብሔርን ክብር ያዩ የእግዚአብሔርን እጅ የቀመሱ በእግዚአብሔር ከአመድ ከትቢያ የተነሱ ብዙ ሰዎች ራሳቸውን መግዛት አቅቷቸው በክፉ ምኞት ራሳቸውን ወክተው ለክፋት አልፈው ተሰጥተዋል። ትላንትና ከባለቤቴ ጋር አንድ እህት በጣም በጠና ታማ ነበር እና እሷን ለመጠየቅ ሄድንና አንድ ነገር ሰማን። በከተማችን ላይ በጣም የታወቀ ረጅም ጊዜ ያገለገለ ሰው ነው። በጣም ትልቅ ቤተ ክርስቲያን ያለው ሰው ነው እና በቃ አንዳንድ ጥሩ ያልሆኑ ነገሮችን እየተናገረች ነበረ። የሚታይበትን ጥሩ ያልሆነ ነገር ጉባኤ አገልግሎቱ ላይ ቸች ላይ ያለውን ነገር እየተናገርች ነበር፣ እና በጣም ልቤ ተሰበረብኝ። በጣም አዘንኩኝ። ያዘንኩት በዛ ሰው አይደለም። ያዘንኩት በሆነው በስማሁት ነገር አይደለም። ያዘንኩት ሰው ምን ዋስትና አለው? እስፔሻሊ እኛ ኢትዮጵያውያን ረሀብ የምንችለውን ያህል ጥጋብ አንችልም። ማጣትን የምንችለውን ያህል ማግኘትን አንችልም። ብዙ ሰዎች በዚህ ነገር ተፈትነው ወድቀዋል። በጣም ብዙ ቁጥር ስፍር የሌላቸው በዝና፣ በስልጣን፣ በሀብት፣ በመልክ በተለያየ ነገር ወድቀዋል እና ጌታ ሆይ እባክህን እርዳኝ እያልኩ እየጸለይኩ ነበረ ትናንትና ራሱ ያካፈልኳችሁ ቃል አቤቱ አጨራረሳችንን አሳምርልን፣ ፍጻሜያችንን አሳምርልን የሚል ሀሳብ ነበረ። ታስታውሱ እንደሆነ ዘዳግም ሰላሳ ሦስት ላይ ያካፈልኳችሁ ያን ቃል ካካፈልኳችሁ በኋላ ነው ያንን የሰማሁት። እና እንግዲህ ይሄ የጸሎት ቤት ስለሆነ በጣም እንድንጸልይበት ነው። ማንንም ለማስጨነቅ አይደለም። እያንዳንዳችን ስለ ራሳችን ስለ ቤተሰባችን፣ ስለ ቤተ ክርስቲያን፣ ስለ ምድራችን፣ ስለምናውቃቸው ታዋቂ ሰዎች፣ ስለ ባለ ጥጎች፣ ስለ ባለስልጣናት፣ ስለ ባለ ዝናዎች ዝነኞች ሰዎች በጣም አጥብቀ ልንጸል ይገባል። ስለ ራሳችንም ጀምረን እኔ እንደዚህ ይላለሁ ሁልጊዜ ጌታ፣ ወይ ፍጻሜን አሳምርልኝ ይላለሁ። በመልካም አጀማመር አጀምሬ እንዳልፍረከረክ እንዳልዝረከረክ እላለሁ። እኔ የማላምነው ነው ራሴን ነው፣ እኔ ራሴን አላም ነው፣ እኔ ራሴን አላምነውም። እኔ ሁልጊዜ ራሴን እጠራጠራለሁ። ምናልባት የብዙዎቻችን ትህትና፣ የብዙዎቻችን መቅለስለስ፣ የብዙዎቻችን ቃሎቻችንን ማዋረድ በሰው ፊት ዝቅ ዝቅ ማለታችን ለጊዜው ቢሆንስ በእውነት ተፈትኖ ያለፈ ባይሆንስ ብዬ አስባለሁ። የምጀምረው ከራስ የጀምረው ነው እና ዳዊት ይሁን ማን ይሁን እንግዲህ አይታወቅም። አቤቱ ልቤ አይታበይብኝ ይላል። ልቤ አይታበይብኝ በምን አይነት ቃላት ነው ይሄን ቃል ምገልጥላችሁ? በምን አይነት ልሳን ነው ይህን ቃል ምገልጥላችሁ? አቤቱ ልቤ አይታበይብኝ፣ አይኖቼም ከፍ ከፍ አይበሉብኝ። ልቤ አይታበይብኝ፣ አይኖቼም ከፍ ከፍ አይበሉብኝ። ቀጥሎስ ከትላልቆችም ጋር ከኔም ከሚበልጡት ጋር አልሄድኩም ራሴን ከፍ ከፍ ለማድረግ ከትላልቆችና ከኔ ከሚበልጡት ጋራ አልሄድኩም። ነፍሴን አሳረፍኳት። የእናቱንም ጡት እንዳስተውት ዝም አሰኘኋት ይላል። ነፍሴን አሳረፍኳት የእናቱን ጡት እንዳስጣሉት ሕፃን ልጅ ዝም ማሰኘዋት፣ ይላል። ምን አይነት የተባረከ ሰው ነው? ምን አይነት የእግዚአብሔር ጸጋ እየበዛለት ነው? መጽሐፍ የጠቢብ አይን ወደ ራሱ ናቸው ይላል። ራሱን ያያል ጠቢብ የጠቢብ ዓይን በራሱ ላይ ናቸው። ራሱን ነው የሚያየው። ይህ ሰው ራሱን አይቷል። የእናቱን ጡት እንዳስተውት ልጅ ነፍሴን ዝም አሰኘዋት፣ ልቤን ዝም አሰኘዋት። ነፍሴ የእናትን ጡት እንዳስተውት በእኔ ውስጥ ናት ይላል። ቀጥሎስ ከዛሬ ጀምሮ እስከ ዘለዓለም እስራኤል በእግዚአብሔር ይታመን። እንግዲህ መደምደሚያው ምንድን ነው? በእግዚአብሔር ስለመታመን እጄ አመጣችልኝ፣ ጉልበቴ አመጣችልኝ፣ ጥበቤ አመጣችልኝ፣ እውቀቴ አመጣችልኝ፣ ክንዴ አመጣችልኝ እንዳንል፣ በራሳችን እንዳንመካ፣ በራሳችን እንዳንታመን ዝቅ ጽድቅ እንድናረግ በእግዚአብሔርና በእግዚአብሔር እንድንታመን ያለሱ የበላ ደስ ብሎትም ተድላን የቀመሰ ማን ነው ይላል መጽሐፍ ቅዱስ። ያለሱ የበላ ደስ ብሎትም ተድላን የቀመሰ ማን ነው ይላል የእግዚአብሔር ቃል። ቀጥሎ አንድ ነገር ልንገራችሁ። በጣም ልብ የሚነካ ነገር ልንገራችሁ። በእግዚአብሔር መታመን ትልቅ ነገር ነው። ስለ ማንኛውም ነገር በእግዚአብሔር ላይ ራስን መጣን ትልቅ ነገር ነው። የዳነው እንኳን በጌታ ነው። እችን ጻፉልኝ የዳነው በጌታ ጸጋ ነው። ልባችን ጥሩ ስለሆነ እናት አባቶቻችን ስለተውን እ በጣም አስቸጋሪ ድሩዬዎች ስለነበረን እግዚአብሔር ራርቶልን፣ የሆነ ከምናልፍበት ጎዳናና መከራ የተነሳ ብቻ አይደለም እሱ አስቀድሞ ስለወደደን ነው። የትኛውም አይነት ቅድመ ሁኔታ የለውም። እኛን ጌታ ለመውደድ እኛን ለማዳን ያለምንም ቅድመ ሁኔታ ነው። ታዲያ እችን ልናገር ልናልጨርስ። ታዲያ እንደዚህ የዳነ ሰው ሁልጊዜ ጸጋውን ነው የሚያከብረው። ስለ መዳኑ እግዚአብሔርን ከፍ ከፍ ያደርጋል ደግሞም ሌሎች ሰዎችን እንደሚያድን በመታመን ሌሎችንም ሰዎች እሱ በዳነበት መንገድ እንደሚያድነው ስለሌሎች ሌሎች እግዚአብሔርን ይታመናል። አይመካም፣ አይታበይም፣ ልቡን ከፍ ከፍ አያደርግም። እኔ እኮ እንደዚህ ስለሆንኩ ነው አይልም። ማዳን እግዚአብሔር ስለሆነ መጽሐፍ ነው የሚለው። ማዳን የማን ነው? የእግዚአብሔር ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እኔ ዛሬ እንዲህ እንድንጸልይ እፈልጋለሁ። ጅማሬዬ እንዳማረ ፍጻሜ ይመር። ከቀን ወደ ቀን እየደከም ኳሊድ ከቀን ወደ ቀን እየዛል ኳሊድ እየታበይ ኳሊድ ደረቴን እየነፋው አልሄድ። ራሴን ከፍ ከፍ እያረኩ አልሄድ። መዓት አገልጋዮች እግዚአብሔርን አሳፍረውታል። በልተው ጠጥተው ለብሰው ከአመድ ከትቢያ ተነስተው ብዙዎች የመስቀሉ ጠላት ሆነዋል። ብዙዎች የጌታን ስም ያሰደባሉ። ለጌታ ስም አልተጠነቀቁም። ምን ዋስትና አለን? ዛሬ ቀን ሳለ ይሄን ጸሎት አብረን እንጸለያለን። እግዚአብሔር ሞገስ ይሁነን ዘንድ ይዘርጋለን። አጨራረሳችንን ያሳምረው እንዲሁ እንዳማረብን አጨራረሴ ይመር፣ ፊኒሽንጋችን ይመር። እርዳኝ በሉ ባላችሁበት ሁኔታ ውስጥ ሆናችሁ ይህን ጸሎት እንጸልያለን። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ምን ይሁን ይታመን። በእግዚአብሔር መታመን ማለት የማመን ከፍተኛ ደረጃ ነው። ማመን አንድ ነገር ነው። መታመን ግን ሌላ ነገር ነው። ማመን እሱ እንዲህ እና እንዲህ ያደርግልኛል ብሎ ማመን ነው። መታመን ደግሞ ራስን ለእርሱ መስጠት በሱ ላይ ራስን መጣል ነው። ከዛሬ ጀምሮ እስራኤል በእግዚአብሔር ይታመን። በምንም አትታመኑ፣ በመልካችሁ፣ በጾታችሁ፣ በእውቀታችሁ፣ በችሎታችሁ፣ በሙያችሁ፣ በገንዘባችሁ፣ በትዳራችሁ፣ በልጆቻችሁ። እግዚአብሔር ይርዳል። እግዚአብሔር ያግዘን። ማስተዋል ይስጠን። በጀመርንበት ፍጥነት እንድንጨርስ በትጋት ጀምረን በትጋት እንድንጨርስ ሳንዝረከረክ አሜን። ሳትዝረከረኩ ውልፍ ፍንዳት ሳትሉ ሳደክሙ ሳታፈገፍጉ ወደኋላ ኋላ በምታፈገፍግ ነፍሴ ደስ አትሰኝም ተብሎ ተጽፏል። ወገኖችቼ ዘመኑ በጣም መጥፎ ነው። ሰው በእግዚአብሔር ቤት ውስጥ የሚጠፋበት ጊዜ ነው። አገልጋዮች እየጠፉ ያሉበት ጊዜ ነው። እውነቴን ነው የምነግራችሁ። በጣም ነው የማዝነው። ለራስ ያለቅሳለሁ። በማንም ላይ አልፈርድ። ጌታ ሆይ እኔ ምን ዋስትና አለኝ ይላሉ። ጌታ እንዲረዳን አብረን እንጸልያለን በዚህ ርዕሰ ጉዳይ ላይ እጁ በኃይል እንድትመጣ ማስተዋል እንዲሰጠን ጉልበት እንዲሰጠን አቅም እንዲለቅልን ብቃት እንዲለቅልን ይህን ጸሎት ዛሬን የተንበርክኬ ተንበርጌኬ መጸለይ ፈልጋለሁ ራሲን ራሴን ዝቅ ማድረግ ፈልጋለሁ ቤት ያላችሁ ሰዎች ተንበርክካችሁ ጻል ጌታ ወይ አስበኝ ራራልኝ በሉት ሰለሞን ጅማሬው ጥሩ ነበረ ፍጻሜው ተበላሸ ሳኦል ጅማሬው ጥሩ ነበረ፣ ፍጻሜው ተበላሸ። ብዙ የእግዚአብሔር ሰዎች ጅማሪያቸው ጥሩ ነበር፣ አፈጻጸማቸው ተበላሸ። ኤሊና የኤሊ ልጆች እግዚአብሔር በክብር ነበረ መጀመሪያ የተቀበላቸው፣ ነገር ግን ፍጻሜያቸው ተበላሸ። በኢየሱስ ስም ፍጻሜያችን አይበላሽ፣ ፍጻሜ አይበላሽ። ፍጻሜን አሳምረው። ጻድቅ በምቹ ጊዜ ወደ አንተ ይለምናል፣ ብዙም የጥፋት ውሃ ወደ እርሱ አይቀርብም ተብሎ ተጽፏል። አቤቱ ጻድቅ በምቹ ጊዜ ወደ አንተ የሚጸልየው ጸሎት ስንቅ ነው። ስንቅ ነው የኔ አባት። በልጅ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ስንቅ ነው ስንቅ ነው። ዛሬ አስተውለን ይሄንን ጸሎት ብንጸልይ እግዚአብሔር ከጸባኦት ይሄንን ጸሎት ሪማይንድ አድርጎ አንድ ቀን ከክፉ ነገር ይጋርደናል፣ ከክፉ ነገር ይጠብቀናል። አንድ ቀን የጸለይነውን ጸሎት ሪማይንድ ያደርጋል። ለኔ እኮ ራሷን አሳልፋ ሰጥታለች። ለኔኮ ራሱን አሳልፎ ሰጥቶኛል። ልጆቿን ሰታኛለች። ልጆቹን ሰጥቶኛል። ትዳሯን ሰታኛለች። ትዳሩን ሰጥቶኛል ይላል። እኔ ሁሌ ተንብርክኬ ጠራለው። አንዳንድ ሰዎችን እየጠራው ጸልያለው። ስም እየጠራው ጸልያለው። ኦ የኔ አባት እግዚአብሔር ይሰማል። የጻዲቅ ሰው ጸሩ ሰምቶ ይሰራል። ጸለያችሁት ማለት የጸለያችሁትን ጸሎት የምትሆኑት እግዚአብሔር በህይወታችሁ ያደርጋል። ልቤ አይታበይብኝ አለ። ዛሬ በክፉ ምኞት ራሳችሁን የወጋችሁ፣ በክፉ ጥያቄ ራሳችሁን የወጋችሁ፣ የእግዚአብሔር ፍቅር ከልባችሁ የቀዘቀዘባችሁ፣ የእግዚአብሔር ቅናት በእናታችሁ አንድ ቃል ልናገር ሰው የህይወቱን ዘመን ሁሉ በጋለ መንፈስ ጀምሮ በጋለ መንፈስ አይጨርስም። እምነት ማለት በዚህ ዓለም ላይ እጅግ ከባድ ነገር ነው። እጅግ በጣም ከባድ ነገር ነው። እምነት እጅግ ከባድ ነገር ነው። እምነት በጣም ከባድ ነው። ከባድ ነው እምነት። ሰው አንዴ ከፍ አንዴ ዝቅ ነው። እንደ እስስት ነው የሚለዋወጠው። ራሳችሁን አልታዘባችሁም? እኔ ብዙ ጊዜ ራሴን ታዝቤ አውቃለሁ። እንደ እስስት ይቀያየራል የሰው ማንነት። እዚያ ብር በዚህ ዘመን ሸሽገኝ፣ በዚህ ዘመን ጋርደኝ፣ በዚህ ዘመን ጠብቀኝ፣ ለሌሎች እንቅፋት እንዳልሆን፣ ለሌሎች የጋን መብራት እንዳልሆን ለሌሎች ብርሃን እንድሆን አንተ እርዳኝ፣ አቅም ሁነኝ፣ ጉልበት ሁነኝ። ይሄ ብርቱ ጸሎት ነው። ይሄ ከጸሎቶች ሁሉ የሚበልጥ ጸሎት ነው። በክፉ ቀን በእግዚአብሔር የምንሸሸግበት ጸሎት ነው። ዘመኑ መጥፎ ነው። ውሃ እያሳሳቀን እንደሚወስድ ብዙ ሰዎች በዝና ብዙ ሰዎች በገንዘብ ብዙ ሰዎች በስልጣን ብዙዎች በሴት ፍቅር፣ በምንዝርና ጠላት እያሳሳቃቸው ጉልበታቸውን ያፍረከረከበት ዘመን ነው። ጌታ ሆይ እርዳኝ እንለዋለን። አቅም ሁነኝ እንለዋለን። ጉልበት ሁነኝ እንለዋለን። አግዘኝ እንለዋለን። እጅ በእኔ ላይ ትምጣ እንለዋለን። ጌታ ሆይ አስራ ስምንቱንም ሴቶችና ወንዶች ልጆችህን ወደ አንተ ይዤ ቀርቤያለሁ። የቆሙበት መሰረት ምን እንደሆነ አንተ ታውቃለህ። በአሸዋ ላይ ይሁን ወይስ ደግሞ በዓለት ላይ ቤታቸው እምነታቸው ይመስረት። አንተነ የምታውቀው አባት ወይ በኢየሱስ ክርስቶስም አንተ የጠራሃን የታመንቅ አምላክ ነህና እስከ መጨረሻው ድረስ እጃችንን እንድትይዝ ሳንፍረከረክ ሳንን ደፋደፍ በኃጢአትና በአመፅ በክፋት ሳንሰምጥ በጀመርንበት ፍጥነት ሩጫችን እንድንጨርስ፣ ያንተ ጸጋ ይለቀቅልን፣ ያንተ አቅም ይለቀቅልን። እኔ ራሴን እፈራለሁ። ማንንም ሰው አልፈራም ራሴን የምፈራውን ያህል ራሴን የምጠራጠረውን ያህል ማንንም ሰው አልጠራጠርም ጌታ ሆይ ትላንትና ከኛ በተሻለ ሁኔታ የነበሩ ሰዎች እኮ ዛሬ የሆኑትን ለመሆን አንድም ቀን አስበው አልመው አያውቁም ድንገት ራሳቸውን አገኙ በዚህ ሁኔታ ውስጥ ጌታ ሆይ በቤት በቤት አንተን እንፍራ ትሄትና ይብዛልን ይብዛለን። ራስን ዝቅ ማድረግ ይብዛለን። አንተን መውደድ ይብዛለን። ጉልበታችን አይራድ። ዓይናችን እምቢ አይበል። ልባችን እምቢ አይበል። አቤቱ ልቤ አይታበይብኝ እንዳለ እምቢ አይበለኝ እንዳለ ኦ እምቢ አይበለኝ እንዳለ ልባችን እምቢ አይበል። እየበረታን እንሂድ። ራራልን። በነገር ሁሉ የተፈተነ ከኃጢአት በቀር በነገር ሁሉ የተፈተነ ተብሎ የተነገረልህ ጌታ ኢየሱስ እኛን ከፍጥረታችን ታውቀናለ፣ ምን አይነት ሰዎች እንደሆነን። እግዚአብሔር አምላኬና አባቴ በኢየሱስ ስም እርዳን፣ አቅምና ጉልበት ስጠን። ልውል ወይ ልዑል ወይ፣ እለምንሃለሁ። ልዑል ወይ፣ እለምንሃለሁ። ልዑል ሆይ፣ እለምንሃለሁ። የሚያስፈልገን ስጋዊ ነገር አይደለም። የምታስፈልገን አንተን። በኢየሱስ ስም እርዳን። በኢየሱስ ስም አግዘን። በኢየሱስ ስም አግዘን። ሶስት የጸሎት ርዕሶች አሉ። አንደኛው በዚህ በሰማነው ቃል ላይ እንጸልያለን። ሁለተኛው ዛሬ ሌት ስምንት ሰዓት ተነስቼ በተለይ በሀገራችን ላይ ያለውን የኑሮን ውድነት በጣም እያሰብኩ ነበረ። ህዝብ በታላቅ ጉስቁልና፣ በታላቅ ረሃብ ችግር ውስጥ ነው ያለው። ኑሮ እጅግ በጣም ነው የናረው። እግዚአብሔር ይችላል። ኢኮኖሚያችንን እንዲዳስስ እንጸልያለን። አቅመ ደካማዎች፣ በሽተኞች፣ ወጣቶች፣ ታዳጊዎች መንገድ ላይ ክል ትብትብ ብለው ተቀምጠው በቃ አፈር ለብሶ ሰውነታቸው፣ ፊታቸው ተበላሽቶ፣ ያልናረ ያልተወደደ ነገር የለም በሀገራችን። አንዳንድ ቦታ ለምግብ የሚሆን ነገር እንኳን ለመግዛት ብትፈልጉ ምግብ የለም። ለምግብ የሚሆን ነገር የለም። ከተማ ላይ በጣም እጥረት አለ፣ የአቅርቦት እጥረት አለ። እግዚአብሔር ይህችን ምድር እንዲያስብ እንጸልያለን። ሰማይ እንዲከፍት እጆቹን ከፍቶ ፍጥረትን ሁሉ ከመልካም ነገር ያጠግባል ተብሎ የተጻፈለት ጌታ እንደዚህ እንዲያደርግ እንጸልያለን። ሶስተኛው ነገር እህታችን በቀለች ትባላለች። በጣም ጌታን የምትወድ ልጅ ናት። ምናልባት ሀያ ዓመት ሁሉ አውቃታለሁ። እኔ በነበርኩበት ቸርች አዳር ፖጋም የምታገለግል ምልጃ ፖጋም ላይ የምትጸሊ አረብ ሀገር ሄዳ ሰርታ ልጆች እህቶቿን የምታስተዳድር የነበረች አግብታት ትዳር ያልሆነላት ታማ አስራ ሁለት ጊዜ ነው ኬሞ የወሰደችው። አልሰራልሽም አሏት። ትላንትና እኔና ባለቤቴ በቃ ለእግዚአብሔር አሳልፈን ሰጥተን መጣን። ከፈወስካት ፈውሳት፣ ካልፈወስካት ውሰዳት ብለን ለጌታ አልቅሰን አሳልፈን ሰጥተን መጣን። እግዚአብሔር የወደደውን እንዲያደርግን እንጸልያለን። በየሐኪም ቤቱ መድኃኒት የለ። አሁን ሐኪሞች የኢትዮጵያ ሐኪሞች ያሉበትን ሁኔታ እናንተ ታውቃላችሁ። እግዚአብሔር ይህን ሁሉ እንዲመለከት፣ ለሕዝቡ እንዲራራ፣ መፍትሄ እንዲያመጣ እንጸልያለን። እዚህ የሚጸለየው ጸሎት ትልቅ ስራ ነው የሚሰራው። ክብር ለኢየሱስ ሲሆን በእነዚህ ርዕሰ ጉዳዮች ላይ አብረን እንጸልያለን። ምናልባት